በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ። አመሰሙኑ ለጥቅምት በዛቲ ዕለት ከሆነ ሰማዕት አረጋዊ አባ መጥራ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ስምንት በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። ከእርሱም ጋር ብዙዎች ሰዎች በሰማዕትነት አረፉ። ይህም ቅዱስ ከእስክንድርያ የአገር አማኒ ክርስቲያን ነው። ከሃዲ ንጉሥ ዳኬዎስ በነገሰ ጊዜ የጣዖትን አምልኮ አቆሞ የክርስቲያንን ወገኖች አሰቃያቸው። ትዛዙም ወደ እስክንድርያ ሀገር ደርሶ ሰዎቿን ሁሉንም አሰቃያቸው። የብዙዎች ምእመናንንም ደማቸውን አፈሰሰ። ያን ጊዜ ክርስቲያን እንደሆነ ቅዱስ መጥራን በመኮንኑ ዘንድ ወነጀሉት። መኰንኑም ወደ እርሱ አስቀረበው። እርሱም ብቻውን እውነተኛ አምላክ እንደሆነ ክብርግባውና በጌታችን ኢየሱስ ክርስቶስ ታመነ። መኰንኑም ለአማልክት ስገድ፣ እኔም ብዙ ገንዘብን እሰጥሃለሁ አለው። ታላቅ ክብርንም አከብርሃለሁ አለው አለው። እርሱም ቃል ኪዳኑን አልተቀበለም። ኪዳኑንና ኪዳንህንና ገንዘብህ ካአንተ ጋር ወደ ጥፋት ይ አለው እንጂ። መኮንኑም በርሱ ላይ ተቆጥቶ እኔ በጽኑ ስቃይ እቀጣ አለው አለው። ቅዱስ መጥራም ፈርቶ ከበጎ ምክሩ አልተመለሰም። እንዲህም አለው እንጂ። እኔ ሰማይና ምድር ለፈጠረ ለያው እግዚአብሔር እሰግዳለው። አለው ለረከሱ ጣዖታት ከደንጊያና ከእንጨት ለተሰሩ ለማያዩ፣ ለማይሰሙ፣ ለማይናገሩ፣ ለማያሸቱ፣ ለማይንቀሳቀሱ እንሰግድ ዘንድ እንዴት ይገባል አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትንም እንዲገርፉ ታዘዘ። ከዚህም በኋላ በክንዱ ሰቀሉት። በደረቀች ሽመልም ጎኖቹን ሰነጠቁ ቀደዱትም። ክብር ይግባውና ጌታ ኢየሱስ ክርስቶስም አዳነው፣ ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከከተማውም አውጥቶ የከበረች ራሱን ቆረጡ። ሌሎች ብዙዎች ሰማይታትንም ከእርሱ ጋራ ራሶቻቸውን ቆረጡ። የሰማይትነት አክሊልን በመንግስት ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን እኛንም በከበሩ ሰማይታት በጸሎታቸው ይማረን በረከታቸውም ከእኛ ጋራ ትኑር ዘላለሙ ሰላም ለመጥራ ምስለ ሰማይታት ማይበሩ አመ አሰፈወ መኮንን ከመይጸግቦ ሀብታተ ሀብታተ ክብሩ ዘይተመይጠ ምንተኒ ምነሰናይ ምክሩ በህለት ይውስ እስከ ገበው ሰቆሩ ወስከ በሰይፍ ክሳዶ መተሩ በዝችም ቀን ዳግመኛ ቅዱስ ባኮስና ቅድስት በላግያ በሰማይትነት አረፉ። ዳግመኛም የአባሆር መታሰቢያ ነው። ሰማይታት የሆኑ የልጆቿን የሶስና ጾም ጾም ጸመህው ጸመህው ጸምህው በሚባል አገር መታሰቢያቸው ነው። የባይታዊ አባ ጋቶንም መታሰቢያው ነው። በረከታቸውም ከእኛ ጋራ ትኑር፣ ጸሎታቸውም ጌታችን ይማረን ለዘላለሙ። ሰላም ለክሙ ደቂቀ ሶስና አሃው ዘኮንክሙ ስማ ባገረ ጸምህው ለሆር ሰላም ወለ አጋቶን ብህትው ስነ ጽድቅ ክሙ እምስነ ጽዬ ፍትው ወማዓዛ ክሙ እም እምኩሉ አፈው እንዳምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ዘጠኝ በዚች ቀን ቅዱስ አባት የሮሚ ሀገር ሊቀጳጳሳት ሊዋሬዎስ አረፈ። በዚችም ቀን ዳግመኛ የከበረ የአንጾኪያ ሊቀጳጳሳት አባት ናቴዎስ አረፈ። በዚችም ቀን በካዲ ዲዮቅልጥያኖስ ዘመን በአንጾኪያ ሀገር የሰማይታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማይትነት አረፈ። በዚችም ቀን በደግ ሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄርሎስ የሹመቱ ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ሥራ ሆነ። በዚችም ቀን የኢትዮጵያ ንጉሥ የዳዊት የረፍቱ መታሰቢያ ሆነ። በረከቱም ከእኛ ጋራ ትኑር ለዘላለሙ ዛቅረብኩም አይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ

ጌታ ተአምሪሁ ለአባ ኪሮስ ጸሎቱ ወበረከቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የጻድቁ የአባ ኪሮስ ረድኤትና በረከት ለዘላለሙ በሁላችን ይደር። እና ጻድቁ አባታችን አባ ኪሮስ ያደረጉት ተአምሪህ ነው። በሦስተኛውም ቀን ሁለት ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትእምርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው። ይህ የኋለኛው አለቃው ዲያብሎስ ነው። ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ? አላቸው። ሰብአር በሚባል አገር ነን አሉት። ወዴት ትሄዳላችሁ? አላቸው። ወደ አባ ኪሮስ ነው አሉት። በማን ታምናላችሁ? አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እናምናለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው? አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማን ናት? አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ? አሉት። እርሱም እንዲህ እናድርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበት ንገረን አሉት። አባታችን አባ ኪሮስም ስለምን ስለ ትሹታላችሁ? አላቸው። ከእነርሱም ከእርሱም ጉዳይ አለንና አሉት። እርሱም በስም እኔ ነኝ አላቸው። እርሱም በስም እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንዲህ ሳትፈትኑ ሃይማኖታቸውን ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁ አታስገቧቸው። ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውንና እጃቸውን አጠባቸው። በባቱ ውሃ የለምና ሁለት ዋሻዎችንም አይቶ በዚያ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርክህ፣ ጌታችን ይባርካችሁ፣ ከክፉ ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ አርባ ስግደትን ሰገደ። አቤቱ አገልጋይህን ይቅርበለኝ በይቅርታ ብዛት ኃጢአቱን ይቅርበለው በአንተ ደም ነፍሱ ስጋውንም ፈጽመ ንጹሕ አድርገው የሚለውን ሀምሳኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምግብ ምን አቀርብላቸዋለሁ? ከዚህም የከሰለጠነ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ስጋዬ ለአንበሳ እንዳትሰጥ ፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የማደርገውን ንገረኝ አለ። ይህንን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝናል? አለው። ይህንንም ይህን ብሎ ሁለት ሰማያዊ ህብስት ሁለት ጽዋ ሰጠው። ይህንንም ለእነዚያ እንግሎች ሰጣቸው። አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሂዶ ያ ሰማያዊ ህብስትን ያ ሰማያዊ ጽዋን ሰጣቸው። ወንድሞች እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚህ አደረ። በማግስቱም ወደ እርሱ ሂዶ ሰላምታ ሰጣቸው። ሰጣችኋቸው ራታችሁንም አለቀብን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድርቆ ጾሙ በበዓታቸው ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትንስ በልተናል፣ የጻድቅን በረከት ጥቂት ያቀርባልና አሉት። በዚያችም ሶስት ቀን ቆዩ። እንዴት እንደ ነበሩ አኗኗራቸውን ለአባታችን ለአባኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀሩ በእግዚአብሔር ስም አወጣቸው። እነዚያን ቅዱሳንም ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህም በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስም ከዛሬ ጀምሮ እንዳለ አሉት፣ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋውም ከሰባተኛው እጅ ከህብስታቸው ከግማሹ በቀር ሳይበሉ ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድርቆ ዘወትር በጸሎታቸው ያስቡት ዘንድ አስቡን ይህም ለመንገዳችሁ ስንቅ ይሁናችሁ ብሎ ሰጣቸው። ወንድሞቼ የእግዚአብሔር በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት ነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ፣ ያ ህብስት ሳያልቅ እየተመገቡ አስራ ሁለት ዓመት ኖሩ። ከዚህም በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ትለያለች አሉ። ይሄንን ነው ብዙዎች እየረገጡ የወጡት ይሄንን የቅዳሴ ክፍል ነው አያስፈልገንም ያሉት። የእግዚአብሔር ፍለጋ እስከ ጥልቁ ድረስ ነው። ቤተ ክርስቲያን ማናት ተብሎ ሲነገር በምድር ላይ ያለች ገነት ናት ይላል ዮሐንስ አፈወርቅ። ይህንንም ይናገራል። ቤተ ክርስቲያን ስል እመቤታችን ማለቴ ነው፣ እመቤታችን ስል ቤተ ክርስቲያን ማለቴ ነው። ዓለማችን ዛሬ የሚጋፋው ቅዱስ ሥጋውን ክቡር ደሙን ለመቀበል አለ ብልጭልጭ በሆነው ዓለም ውስጥ የእግዚአብሔርን ክብር ትቶ ለዓለም ነው ብዙዎች ስንሯሯጥ የሚታይ እግዚአብሔር ሆይ አንተ ግን አንተ ነህ ይላል። ስለዚህ ልብ ያመላለሰውን ኩላሊት ያፄሰውን የሚያቀሱ ስለሆነ ከጊዜ በኋላ አንድ አይደለም ሁለቴ ሶስቴ ቢልክ ሊመጡ አልቻሉ። መልእክተኞቹ የተባሉት የመጀመሪያዎቹ ነቢያት ናቸው። የቤተ ክርስቲያናችን ትምህርት እንደሚናገረው እንደሚያሳስበን ሁለት ክፍል አለ። በነቢያት ትምህርት ላይ የመጀመሪያዎቹ አበይት ነቢያት ሲባሉ ቁጥራቸው አራት ነው። ሁለተኛ ግን ደቂቀ ነቢያትም እንላቸው አሉ። ስለዚህ እግዚአብሔር አበይት ነቢያትን ልኮ እስራኤልን ጠራቸው ይላል። እግዚአብሔር ባንድም በሌላም እየተጣራ እየተጣራ ልባቸው ግን ደንዳና ስለነበረ ሊሰሙት አልቻሉ። እግዚአብሔር ነቢዩ ኢሳይያስን ታች ወርዶ እግዚአብሔር ይፈልጋቸዋል እያለች ይጠራቸው ነበር። ዛሬም እግዚአብሔር ይፈልገናል። የእግዚአብሔር ፍለጋ እስከ ጥልቁ ድረስ ነው። ታላቁ የቤተ ክርስቲያናችን ሊቅ ዮሐንስ አፈወርቅ ለዚህ ነው፣ አንተ የምትፈልገውን ሁሉ ክርስቶስ ይሆንልሃል። መብል ሆኖ ተገልጧል፣ መጠጥ ሆኖ ተገልጧል። እግዚአብሔር ለእኛ ያላደረገልን ምንም ነገር የለ። በባዶነት ውስጥ ብንኖርም እግዚአብሔር እንደገና ጎብኝቶናል። ስለዚህ ነቢያቱን ገደሏቸው። ጠሪዎቹ የተባሉት ነቢያት ናቸው። ጥሪውን አስተላልፎ የተባለ ወደ ኦሪት ነው። ምክንያቱም ኦሪት ሰርግ ቤት ስለምትባል ማለት ነው። ወደ ሰርግ ቤት ለመሄድ የሚቀመጡት መስፈርቶች አሉ። ጠሪው ሊታወቅ ይገባል፣ የሚጠራው ሰውም ሊታወቅ ይገባል። የሚበላና የሚጠጣ በሰርግ ቤት አለ። አራተኛው መንፈሳዊ ዝማሬም አለ። ስለዚህ እስራኤል ልባቸው ስለደነደነ የጠሯቸውንና ጠሪዎቹን ነቢያትን ደበደቧቸው፣ ገደሏቸው። መምህራችን አምላካችን ኢየሱስ ክርስቶስ የተናገረው ቃል ይሄ ነው በማቴዎስ ወንጌል በምዕራፍ አምስት ቁጥር አሥራ ሦስት ላይ ኢየሩሳሌም በቅዱሳን ደም ሰክራለች ይላል። ስለዚህ ሐዋርያትንም የነገራቸው የመጀመሪያ እግዚአብሔር ጥሪው በኦሪት ነው። ሁለተኛ እግዚአብሔር የጠራን ወደ አዲስ ኪዳን ሚስጥር ወደ ወንጌል ጠሪዎቹ ደግሞ አስራ ሁለቱ ሐዋርያት ናቸው። ለመንግሥተ ሰማያት የበር ምሳሌ የሆኑ ከነገድ ከቋንቋ የተለዩ የእግዚአብሔር መንግሥት በዓለም ሰብቶ እንዲሰበክ ያደረጉ እግር እንጂ ሀገር የሌላቸው እግዚአብሔር ሁሩ ወመሃሩ፣ ወደ ዓለም ሂዱና ስበኩ ወንጌል ክርስቶስ የክርስቶስን ወንጌል ስበኩ ብለው የተላኩት እነዚህ ሐዋርያት ናቸው። ሐዋርያት ዞረው ሰብከዋል። ወደ ምንድነው የጠሩን? ሰርግ ቤት እንደተባለችው ወደ ወንጌል ነው። ወንጌል ምንድናት ተብሎ ይነገራል። በስነ መለኮት ቋንቋ ወንጌል ማለት አንግሊዮን ከተባለው ከግሪክ ቋንቋ ነው የመጣው ይባላል። ወንጌል ማለት የምስራች ማለት ነው። የምስራቹ ደግሞ ምድራዊ አይደለም፣ ሰማያዊ ነው። መቶ የመጀመሪያውን ወንጌል ለዓለም የሰበከው የእግዚአብሔር መልአክ ቅዱስ ገብርኤል ነው። በጨለማ ለሚኖር ህዝብ ታላቅ ብርሃን ወጣለት ይላል። የወንጌል አንዱ ሚስጢር ሄ ስለሆነ እግዚአብሔርን ባለማየት ውስጥ የነበረው ህዝብ ብርሃን ወጣለት ብሏል። ስለዚህ እግዚአብሔር የጠራን በሐዋርያት በኩል ወደዚህ ወንጌል ነው፣ ወደዚህ ሰርግቤን ነው። የወንጌል ድግሱ ምንድነው ሲባል፣ የዘላለም ህይወት ልጅነት ነው። መጽሐፍ ቅዱስ አባቶቻችን እንደተናገሩት በዮሐንስ ወንጌል በምዕራፍ 1 ቁጥር 11 ላይ ለተቀበሉ በስቡ ለሚያምኑ ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የተወደዳችሁ በዚህ ሰዓት የተጠራችሁ ምዕመናን፣ የበጎች በር ወደ ተባለው ወደ ገባንበት ወደ ቤተ ክርስቲያን የገባንበት ልጅነት ነው። የቤተ ክርስቲያን በሯ ክርስቶስ ስለሆነ ተሳልመን ጸልየን የምንገባው ደጁ በክርስቶስ ደም የታተመ ስለሆነ፣ ግንበኞችና አናጺዎች ቢሰሩትም እግዚአብሔር ታሪክ መለወጥ ስለሚችል የቤተ ክርስቲያን በሯ ክርስቶስ ነው። በዚህ በር ስለገባን ልጅነትን አግኝተናል። የዛሬው ትምህርት ይሄ ነው። ይሄን ልጅነት ለማግኘት ደግሞ ተጠርተናል። ጠሪዎቹ ሐዋርያት ናቸው። የጠሩን አሁን አሁን ቤተ ክርስቲያን ኋላ ርስት ገነትን እንድንወርስ ነው። ቤተ ክርስቲያን ማናት ተብሎ ሲነገር በምድር ላይ ያለች ገነት ናት ይላል ባሲሌስ ዘቂሳርያ። ቤተ ክርስቲያን ማና ሲባል እልፍኝ አዳራሽ ናት። ቤተ ክርስቲያን ማናት ሲባል የጥብራዲዎስ ባሕር ናት። ቤተ ክርስቲያን ማና ሲባል የሲኦል ደጆች የማይችሏት ናት። ቤተ ክርስቲያን ማና ሲባል ልጆቿን አሁን ገነት ኋላ መንግሥተ ሰማያት ይዛ የምትሄድ ሙሽሪት ናት። ሦስተኛ ክርስቶስ የጠራን በመምህራን በሊቃውንት ነው። የእግዚአብሔር ቃል ዕለት ዕለት ይነገራል። የዚህ ምስክሮች ናቸው። እግዚአብሔር በመምህራን በአባቶች እያደረ ወደ ሰርጉ ቤቱ ኑ ይላል። ሰርግ ቤት የተባለችው ቅድስት ቤተ ክርስቲያን ናት። ከቅዱስ ቆጵሪያኖስ የተባለ ታላቅ የቤተ ክርስቲያናችን አባት ምን ይላል? ክርስቶስ የቤተ ክርስቲያን ራስ ነው ይላል። ቤተ ክርስቲያን ደግሞ የክርስቶስ አካል ናት፣ አይነጣጠሉም። ዮሐንስ አፈወርቅ ይሄንን ይናገራል። ቤተ ክርስቲያን ስል እመቤታችን ማለቴ ነው። እመቤታችን ስል ቤተ ክርስቲያን ማለቴ ነው። ምክንያቱም ቤተ ክርስቲያን ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም፣ ለሰማይቷ ለኢየሩሳሌም በምድር ያለሽ መገለጫ ቤተ ክርስቲያን ነሽ ስለዚህ እግዚአብሔር ወደ ቤተ ክርስቲያን ጠራን፣ በሊቃውንቱ በመምህራም በኩል ቤተ ክርስቲያን ድግስ አላት። ድግሷ ምድራዊ አይደለም። ቤተ ክርስቲያን ድግሷ ሰማያዊ ነው። ለዚህ ነው ወንጌላችን እንዲህ ብሎ ያስቀመጠልን ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እውነት እውነት እላችኋለሁ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወታል አለ። ሁል ጊዜ ቤተ ክርስቲያን ይሄ ነው ድግሷ ከሰማይ የወረደ የሕይወት እንጀራ አለ። የተራቡ በልተው የሚጠግቡበት፣ የተጠሙ የሚረኩበት፣ የታመመ የሚፈወሱበት ነው። ይሄን እለት እለት ኑ ትላለች። ዓለማችን ዛሬ የሚጋፋው ቅዱስ ሥጋውን ክቡር ደሙን ለመቀበል አለም ብልጭልጭ በሆነው ዓለም ውስጥ የእግዚአብሔርን ክብር ትቶ ለዓለም ነው ብዙዎች ስንሯሯጥ የሚታዩ ሰው የሚድንበትን የሕይወትን መንገድ ክርስቶስ ነግሮናል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አነ ውዕቱ ፍኖት ወጽድቅ ወህይወት። ስለዚህ የቤተ ክርስቲያን ድግሷ ቅዱስ ሥጋው ክቡር ደሙ ነው። የቤተ ክርስቲያን ድግሷ ቅዳሴ ነው። ለዚህ ነው ዮሐንስ አፈወርቅ ሰማይና ምድር በቅዳሴ ይገናኛሉ አለ። ማመስገን ነው። ትውልድ ሁሉ ወደዚህ እንዲመጣ ቤተ ክርስቲያን እለት እለት ንስማ ቃለ ወንጌል እያለች የወንጌሉን ነገር ትናገራለች። ስለዚህ ሰዎች ወደዚህ ወደ ቅዳሴው ህይወት እንዲመጡ ድግሱ ይሄ ነው ከዚህ ሚስጥር እንዲካፈሉ። አትናቴዎስ ቅዱስ አትናቴዎስ የሰማይን ከዋክብት መስላችኋል ብሎ በቅዳሴ ጊዜ ይናገራል። አንድ የሥነ መለኮት ሊቅ ምን አሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው የሚገልጧት? አሉ በደንብ አርጋችሁ ስሞች ሁሉን ካዩ በኋላ የዓለምን ሃይማኖት አጥንቻለሁ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ትለያለች አሉ። በምን ሲባል ቅዳሴ የምትቀድስ ቤተክርስቲያን። ክብር ምስጋና ለአምላካችን ይሁን። ቅዳሴ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ ብላ ቅዳሴም የት ሚል ይሄ ያላት ቤተክርስቲያን ከምድር ትለያለች ብልጭ ልጩን ዓለም አይደለም የምታሳየን ዲያቆኑ በቅዳሴ ጊዜ ልባችሁ ቤት ይሁን ነው የሚለው። በሰማይ ልባችሁ ሰማያዊ ምስጢር ነው። ይሄንን ነው ብዙዎች እየረገጡ የወጡት። ይሄንን የቅዳሴ ክፍል ነው አያስፈልገንም ያሉት። መላእክት አብረውን ይቀድሳሉ። ቅዱሳን አብረውን በዚያ ይኖራሉ። ይሄንን ነው ሀዳፌ ነፍስ ሲል ካህኑ ነፍሳን የምታሻግር ነፍሳችን ተሻግራ ትሄዳለች። ሌላው ሰዓታቱ ማሃሌቱ ነው አምላክን የምታመሰግን ቤተ ክርስቲያን ድግሷ ሰርጓ ይሄ ነው። ሌላው ወደ ሰርጉ ነው ብሎ የማቴዎስ ወንጌል ምዕራፍ ሀያ ሁለት የተናገረው ጠሪዎቹ መምህራን ናቸው። ጠሪዎቹ ሐዋርያት ናቸው። ሰርግ ቤት የተባለችው ወላዲት አምላክ ናት። እመቤታችን ሰርግ ቤት ትባላለች። ለዚህ ነው ቅዱስ ሄሬኔዎስ እንደዚህ ይላታል፣ ድንግል ሆይ በአንቺ ላይ የሚነሱ ሐሳቦችን ሁሉ ጆሮ አይሰማም። ክብር ምስጋና ለመቤታችን ይሁን። በአንቺ ላይ የሚነሱ ክፉ ሐሳቦችን ጆሮ አይሰማም። ከነአባ ሕርያቆስ ከነ ቅዱስ ኤፍሬም የሰማኑ አንቺን ማመስገን ነው። ለዚህ ነው ኑ ማርያምን ከፍ ከፍ እናርጋት ይላል። ዞረው ደቀ መዛሙርቱ ሐዋርያቱ የመንፈስ ቅዱስ መገለጫ የእግዚአብሔር መክበሪያ የሆነችውን መቤታችንን አመሰገኑ። ኑ ወደዚህ ሰርግ ቤት አሉ። አባ ሕርያቆስ እንደዚህ ይላል በቅዳሴው ላይ ኦ ድንግል አምሳሎ ትንቢዘ ነቢያት ሞገሶሞ ለሐዋርያት እህቶሞ ለመላእክት እሞ ለመመናን። ድንግል ሆይ የነቢያት ትንቢታቸው የሐዋርያት ስብከታቸው የመነኮሳት የክብራቸው ዘውድ የምእመናን እናታቸው አንቺ ነሻል። ይደንቀኛል። ቅዳሴ ማርያም የመንፈስ ቅዱስ ድርሰት ስለሆነ እንደ ስጋ ካየኑ ከባድ ነው። በመንፈስ ቅዱስ የተደረሰ ስለሆነ ስጋውያን ይሄ ከብዳቸዋል። በስጋ ሐሳብ ስለመቤታችን መናገር ከባድ ነው። ስለመቤታችን ለመናገር እንደዚህ ይላታል ሄሬኔዎስ የሕዋን የሕያዋን ጠበቃ አንቺ ነሻለ፣ ንግሥታችን እንልሻለን። ንግሥት ማለት አማላጅ ማለት ነው። እመቤታችንን አማላጅ የምንላት ጸጋ የሚለው ትርጓሜ ያለ የአዲስ ኪዳን ትርጉም ለብዙዎች አንድ ጥያቄ ቢጠይቅ ጸጋ ምንድን ነው ብትሏቸው፣ ከኛ ውጪ ያሉት እ አማላጅ ብለው ነው የሚተረጉሙላችሁ። ታዲያ መጽሐፍ ቅዱሱ እንዲህ አላለም እንዴ? ኦ ምል ተጸጋ ክብር ምስጋና ለመቤታችን ይሆን። ኦ ምል ተጸጋ ጸጋን የተመላሽ ሆይ በእግዚአብሔር ፊት የምትቆሚ የምታስታርቂ አንቺ ነሽ፣ ቅዱስ ቄርሎስ። ስለዚህ ነው የጠፋውን የሰው ልጅ ባንቺ በኩል ተገኘ የጨለማችን አበጋዝ በአንቺ በኩል ድል ተነሳ። ንግሥታችን ሆይ፣ ስለዚህ እንወድሻለሽ። በእግዚአብሔር ፊት ስለኛ ትቆሚያለሽ። አዎ፣ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ዘውትር በአባቴ ፊት ይቆማሉ። አባሪያቆስ እንዲህ ይላል፣ ድንግል ሆይ ሰባቱ የእሳት መጋረጃ በማሕፀንሽ ባደረ ጊዜ ልብሱ እሳት፣ ቀሚሱ እሳት፣ እንዴት አላቃጠለሽም? ያዝማሬ ምንድን ምንድነው? የሚለው የልጅ አንዷ ነው። ባሰብኩ ጊዜ ልቦናዬ ከፍ ብሎ ይበራል፣ ያ ቅተውና ይመለሳል። ማርያምን በስጋ ማመስገን አይቻልም። እመቤታችንን ማመስገን የሚቻለው እንደ ኤልሳቤት በመንፈስ ቅዱስ ነው። ክብር ምስጋና ለመቤታችን ይሆን። እንደ ኤልሳቤት መንፈስ ቅዱስ ያልነካው ስለ እመቤታችን አይናገርም። አሁን መንፈስ ቅዱስ ወረደን የሚብሉት የውሸት መንፈስ ነው። መንፈስ ቅዱስማ እነ ቅዱስ ኤፍሬምን መጠየቅ ነው። እነ አባ ጊዮርጊስ ዘጋስጫን ማየት ነው። ስለ እሷ ተናግረው ተናግረው አልጠገቡም። ስለዚህ ምንድነው የተናገርኩት ሐሳብ ላይ ድንግል ማርያም ሰርግ ቤት ናት። ጠሬዎቹ መምህራን ናቸው። ወደዚህ ሰርግ ቤት ለመምጣት ደግሞ በውስጧ ድግስ ስላለን ወገኖች ድግሱ ምንድነው ሲባል አባሪያቆስ ይመልስልናል። የህይወትን መብልና መጠጥ ስለወለድሽልን ማርያም ሆይ ስለዚህ ምንልሻለን፣ እንወድሻለን። ኦ ማርያም በእንተ ዘናፈቅረኪ ማርያም ሆይ ስለዚህ እንወድሻለን። እሷ ጋ ስንመጣ የሕይወት መብልና መጠጥ አለ። ማይፈር ስለሆነች የአዲስ ኪዳን ቃል መውረጃ ኪሩብ ስለሆነች እግዚአብሔርን ያየንባት ቋንቋ መስታወት ስለሆነች እመቤታችንን እንዲህ ብለን እናመሰግናታለን። ስለዚህ እመቤታችን ሰርግ ቤት ትባላለች። ወደ እሷ ስትመጡ ወደ ውጭ አትወጡም። የእናት ልመና ፊት አያስመልስም፣ አንገት አያስቀልስም። እንኳን ማርያምን አደለም የተናቁ ሰዎች በዓለም ክብር አላቸው። እመቤታችን ግን ልብሱ ሰዓት፣ ቀሚሱ ሰዓት፣ ጌታን ስለወለደችልን በዚህ ምስጢር እናመሰግናታለን። ከፍ አድርጋቸው አመስግኗት አምስተኛ፣ ወደ ሰርግ ቤት ነው የተባሉ መንግስተ ሰማያትን ጠሪዎቹ ሐዋርያት ጠሪዎቹ ሊቃውን ጠሪዎቹ መምህራን አባቶች ናቸው። መንግስተ ሰማያት ማናት ብለው ለሚጠይቁን አንካሶች እንደሚዳቆ የሚዘሉባት ከገባችሁ የማትወጡባት ረሃብ፣ ጥማት የሌለባት ስፍራ ናት። ወደዚህ ስፍራ ለመምጣት ደግሞ ዛሬ የተነበበው ልብስ ይሄ፣ የተነበበው ወንጌል ይሄ ነው። ልብሱን ያላጠበ አንድ ሰው መጣ። ልብስህን ሳታጥብ እንዴት መጣህ? አለው። የተቀደደ ልብስ አላለም እግዚአብሔር። ልብስህን ሳታጥብ በንስሐ ሳትመለስ እንዴት ወደዚህ መጣህ? አለው። ምክንያቱም መታጠብ አለብህ። ልብስህ ደግሞ የሚታጠበው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ነው። ወንጌላችን እንዲህ ብሎ ይነግረናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግኡ ለእግዚአብሔር ዘሀትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያጥበው የእግዚአብሔር በግ ይኸውና። ምክንያቱም በበጉ ደም ልብሳቸውን ያላጠቡ ብሎ ነው ዮሐንስ በራእዩ ላይ የነገረን ንጹሐን አይደለም ወገኖቼ ወደ መንግስተ ሰማያት ለመግባት የልብም የስጋም ንጽህና ያስፈልጋል። ስጋችንም ከእግዚአብሔር የተቀበሉ ነው። ትልቁ ተልእኮ ግን ነፍስን ማጽዳት ይገባል። የረገጥናት መሬት መታመኛችን አደለችም። ስለዚህ እግዚአብሔር ላይ ተደግፈን ወደዚህ ሰርግ ቤት ልንመጣ ይገባል። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድህ ይሁንልን። አጽራረ ቤተ ክርስቲያንን አስታግስልን። ቅድስት ተዋሕዶ ሃይማኖታችን በቸርነትህ አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድህ ይሁንልን። አቡነ ዘበሰማያት